በዓለማችን ላይ አንድ ነጥብ ዘጠኝ ቢሊዮን በላይ ተከታዮች እንዳሉት የሚታመነው የእስልምና እምነት የሉናር የቀን አቆጣጠር ዘዴን ስለሚጠቀም የጨረቃ ፍርርቅን መሰረት በማድረግ ቅዱሱ የረመዳን ወር በዘጠነኛው የሉናር ወይም የጨረቃ ወር ላይ ይጀምራል። በሉናር የቀን አቆጣጠር ውስጥ ያለ እያንዳንዱ ወር በየአመቱ ከባለፈው አመት ቀድሞ ከነበረው ወር 11 ቀናትን ቀድሞ ይገባል። በዚህ አቆጣጠር የኢዳል ፈጥር በዓል የሚከበረው በሸዋል አስረኛ ወር የመጀመሪያው ቀን ይሁን እንጂ ጨረቃ የቀን አቆጣጠርን ሲከተሉ ሌሎች ደግሞ በስነ ከዋክብት ውስጥ ምልከታዎችን በማድረግ ጨረቃ የምትታይበትን ቀን ቀድሞ ይፋ ያደርጋሉ። አብዛኞቹ ሙስሊሞች ግን የእስልምና ሃይማኖት አባቶችን እንጂ ግለሰቦች በስነ ከዋክብት ጥናት የሚሰጡትን የጨረቃ መታያ ቀን ትንበያ አይከተሉም። የተወደዳቸው አድማጮች በመላው የእስልምና እምነት ተከታዮች ዘንድ የሚከበረውን የኢድ አልፈጥር በዓልን ምክንያት በማድረግ በዓሉን የተመለከተ ዝግጅት ይዘነላችሁ እንቀርባለን። ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልፈጥር በዓልን እንመኝላችኋለን። በጨረቃ የቀን አቆጣጠር ስርዓት አንድ ወር 29 ወይም 30 ቀናት ሊረዝም ስለሚችል ጨረቃን የሚመለከቱ የሃይማኖት አባቶች ከፀሐይ መጥለቅ በኋላ ጨረቃ ትታይ እንደሆነ ሰማዩን ይቃኛሉ። እንደ ሃይማኖቱ በዚያ ምሽት ጨረቃ የምትታይ ከሆነ የኢድ በዓል በቀጣይ ቀን ይከበራል።

በእናንተ ላይ ጾምን ደነገኩኝ ከዚህ በፊት በነበሩ ህዝቦች ላይ ጾምን እንደደነገኩት የሚል መመሪያ መጣ ማለት ነው። ስለዚህ ጾም ግዴታ የተደረገው ሁለተኛው አመት ህጅራ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከተሰደዱ ሁለተኛው አመት ላይ ረሱል በህይወታቸው እያሉ ዘጠኝ ዓመቶችን ጾመዋል። ስለዚህ ይሄ ኢደል ፊጥር የሚባለው ከጾም ጋር ግንኙነት አለው። ጾሙ ተጾሞ ሲያልቅ፣ የረመዳን ወር ተጽሞ እንዳለቀ እሱን የምንፈታበት ቀን ያ ዒድ ነው። ረሱል ሰለም ከመምጣታቸው በፊት መካ ላይ የነበሩ ቁረይሾች በዓመት ሁለት በዓሎች ነበሯቸው። ረሱል ከመጡ በኋላ ግን ረሱል ምናሉ አሉ፣ አላህ ሱብሐነሁ ወተዓላ እነዚህን ቀናቶች በሁለት ቀናቶች ቀይሯችኋል። አንደኛው ኢደል ፊጥር ነው። የረመዳን የተከበረው የረመዳን ወር እንደተጠናቀቀ ያለው የኢደል ፊጥር ይባላል። ፊጥር ማለት መፈሰክ እንደ ማለት ነው። ሁለተኛው ደግሞ ኢደል አድሓ የሚባለው ነው ዙል ሒጃ አስር ቀን ላይ የሚውለው ነው የእርድ ስነ ስርዓት የሚደረግበት ትልቅ በዓል ነው። እነዚህ ሁለት በዓሎች የሙስሊሞች በዓሎች ናቸው ብለው የአላህ መልክተኛ አስቀምጠዋል ማለት ነው። ስለዚህ ከጾም ጋር ግንኙነት አለው። ጾሙ የተደነገገበት አመት ላይ ነው አብሮ እሱም የተደነገገው ማለት ነው። ስታስ ሀሰን ታጁ ይባላለሁ በሴኔጋል እና በኩዌት በኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ለተወሰነ ጊዜ ሀገሬን አገልግያለሁ። በሃይማኖት ረገድ ደግሞ ለረጅም ጊዜ ያው የማስተማር የሃይማኖት መጽሐፍትን በመጻፍ በማተርጎም በማዘጋጀት የተወሰኑ አስተዋጽኦች አድርጌያለሁ። የነቢዩ መሐመድ ህይወት እንግዲህ ከሁለት ይከፈላል። የመጀመሪያው የመካ ፔሪየድ የሚባላለ መካ ላይ ያሳለፉት አስራ ሶስት አመት ነቢይነት ከተቀበሉ በኋላ መካ ላይ ያስተማሩ የቆዩባቸው አስራ ሶስት አመታት የመካ ፔሪየድ ይባላሉ ወይም ጊዜ ይባላሉ። ከዛ በኋላ ወደ መዲና ይሰደዳሉ። መካ ላይ በተፈጠረው ምቹ ያልሆነ ሁኔታ ምክንያት ወደ መዲና ይሰደዳሉ። ወደ መዲና የተሰደዱበት የመጀመሪያው ቀን ጀምሮ የሂጅራ አቆጣጠር ተጀምረዋል እና መዲና ላይ ለ10 ዓመታት አስተምረዋል እና ዒደልፊጥር የተጀመረው የመጀመሪያው የሂጅራ ዓመት ላይ ነው። ሙሐመድ ዘይኑ ነቢይ

እነዚህ ወራቶች 29 ና 30 ነው የሚሆኑት። 29 ና 30 እንዴት ነው 29 የሚሆኑት እንዴት ነው 30 የሚሆኑት የሚለውን ከጨረቃ እይታ ጋ ነው። ልክ 29 ኛው ቀን ላይ ልክ ሲመሽ ጨረቃ ከታየች፣ ጨረቃ ስትወጣ ስሱና እንደ ጸጉር ሁና ነው የምትወጣው። እሷ ከታየች የሚቀጥለው ቀን አንድ ይሆናል ማለት ነው። ያለፈው ወር በ29 ይጠናቀቃል። እሷ ካልታየች ግን የሚቀጥለው ቀን ሰላሳ ይሞላና ወሩ ከዛ በኋላ ከሰላሳ በኋላ አንድ ይላል ማለት ነው። ስለዚህ 29 ና 30 የሚሆነው 29ኛው ቀን ውለን ልክ ማታ ላይ ጨረቃይቱ የጨረቃይቱ የመታየትና ያለመታየት ጉዳይ ነው። አሁን ብዙ ሰው ከጾም ጋር ብቻ ይመስለዋል። ጨረቃ ከታየች ነገ ጾም ይሆናል፣ ጨረቃ ከታየች ነገ ኢደል ፊጥር ይሆናል የሚባለው ነገር ስለሚዘገብ እንጂ ሁሉም እያንዳንዱ ወር ከጨረቃ ጋር ግንኙነት አለው። የትኛው ወር 29 ይሆናል፣ የትኛው ወር ሰላሳ ይሆናል የሚለውን የጨረቃ መውጣትና አለመውጣት ነው የሚደነግገው እንጂ እንደ እንግሊዝኛውም እንደ ፈረንጆቹ አቆጣጠር 28፣ 29፣ 30 የሚሆኑ ወራቶች እንደዚህ ተብለው የተለየ አይኖርም ማለት። ስለዚህ የእኛ የሙስሊሞች ወራቶችን ሙሉና ጎዶሎውን አላህ ራሱ በጨረቃ ነው እንጂ የሚወስንልን። እኛ ይሄንን ነው አንልም። ጾማችንን መቼ እንጀምራለን መቼ እናፈስካለን የሚለውን ከአላህ ጋር መጠበቅ ነው። ጨረቃ ማታ አይተን ነው እንጂ የምንወስነው። ቀድሞ መተንበይና ቀድሞ በሂሳብ መስራትንም ብዙ ምሁራኖች አይቀበሉትም ማለት ነው። የእስልምና እምነት መነሻ በሆነችውና በብዛት የሱኒ ሙስሊሞች መገኛ በሆነችው ሳውዲ አረቢያ የረመዳን ወር የመጀመሪያና የመጨረሻው ቀን የሚወሰነው ሰዎች ጨረቃን በሰማይ ላይ በአይን ማየት ሲችሉ ነው። በሳውዲ አረቢያ የሚሰጠውን ውሳኔ በበርካታ ሀገራት የሚገኙ ሙስሊሞች ይከተሉታል። አቆጣጠሩን በተመለከተ በጨረቃ አቆጣጠር ነው። የእስላማዊ አጠቃላይ አጽዋማቱም ሌሎች ጉዳዮች የሚቆጠሩት በጨረቃ ነው። የጨረቃ አቆጣጠር ከፀሐይ አቆጣጠር በ11 ቀናት በየአመቱ ያንሳል። የፀሐይ አቆጣጠር 366 ቀናት አካባቢ ነው በአመት ይሄ ግን 355 ቀናት ነው። ስለዚህ በ11 ቀን ያንሳል ማለት ነው። ይሄ ማለት ምን ማለት ነው? አንድ ሰው በ30 ዓመት ውስጥ ሁሉንም የአመቱን ጊዜያት የመጾም ረመዳንን የመጾም እድል ያገኛል ማለት ነው። እለቱን የማሳወቁ ስልጣን የሸሪያ ፍርድ ቤት ነው። ሸሪያ ፍርድ ቤቱ ከተለያዩ የሙስሊም ሀገራት አለማት ጋር ባለው ግንኙነት መሰረት ያን መሰረት አድርጎ መረጃውን ሰብስቦ ነገ ወይ ከነገ በኋላ ኢድ አል ፊጥር ሊሆን ይችላል፣ በዓሉ ሊከበር ይችላል ብሎ መግለጫ ይሰጣል ማለት ነው። ይህንን ጨረቃ ወጣለች አልወጣችም፣ በዓሉ በዚህ ቀን ነው የሚለውን ነገር በአብዛኛው የሚወስኑት እንደየሀገሩ ጂኦግራፊ ቢሆንም በተለይ ለእኛ ቅርብ የሆነው የሳዑዲ አረቢያ ጥናት ማዕከል አለ። ይህንኑ ጉዳይ የሚከታተል ራሱ የቻለ ማዕከል አለ። ያ ማዕከል በሚያደርገው የአስትሮኖሚ ክትትል ጨረቃ ነገ አዲስ ጨረቃ ስለሚወለድ እንደዚህ ይሆናል እንደዛ ይሆናል ብሎ የበዓሉን መግቢያ የጾም መውጫ ይወስናል ማለት ነው። ሸሪያ ፍርድ ቤቱ ከነሱ ተቀብሎ መረጃውን ይዞ ለኢትዮጵያ ሕዝብ ያውጃል ማለት ነው። ኢደል ፊጥር ሲባል ጹመን ውለን አንድ ወር ሙሉ ጹመን፣ ከዛ በኋላ ምንፈስክበት ቀን ነው ኢደል ፊጥር የሚባለው ብያለሁኝ። እሱ ልክ ማታ ላይ ነው የሚታወቀው። ቅድም የጨረቃ አቆጣጥረን እንደገለጽኩል ሀያ ዘጠነኛውን ቀን ጹመን ማታ ጨረቃ ከታየች የሚቀጥለው ሰላሳ ሳንል አንድ እንላለን ማለት ነው የኢድ ቀን ይሆናል። ጨረቃይቱ ካልታየች ደግሞ ሰላሳ ይሆንና ከዛ የሚቀጥለውን ቀን ኢደል ፊጥር ይባላል። ልክ ኢደል ፊጥር ነገ ነው የሚባለው ዜና እንደተነገረ ማታ ላይ ከዛ ጊዜ ጀምሮ ተክቢራ ማብዛት በጣም የተወደደ ነው። አላሁ አክባሩ ላሁ አክባሩ

ይህን ማብዛት በጣም የተወደደ ነው ማለት ነው። ስለዚህ ማታ ላይ ይህን እያልን እናነጋለን። ሰው በየአቅሙ ሁሉም። ከዛ በኋላ ጧት ላይ ገላውን ታጥቦ አዲስ ልብስ ለብሶ በተለይ አዲስ ልብስ ያለው ሰው መልበስ በጣም ይወደዳል። አዲስ ልብስ ለብሶ፣ ቆንጆ ልብስ፣ ውድ የሚለውን ልብስ ካላችሁ፣ ካለው ልብስ ውስጥ ውድ የሚለውን ልብስ ይልበስ ይላል። እሱን ለብሶ፣ ሴት ወንድ፣ ሕፃን፣ ትንሽ ትልቅ ሳይባል ሁሉም ወደ ኢድ መስገጃ በጠዋት ይወጣል ማለት ነው። ኢደል ፊጥር ከሆነ ቁርስ ተበልቶ ነው የሚወጣው። ልክ በጠዋት መቅበስ ጥሩ ነው። ኢደል አድሐ ከሆነ ግን ሳይበላ ነው የሚወጣው። ኢደል ፊጥር ላይ አሁን ያለንበት ኢደል ፊጥር ስለሆነ በልተን እንወጣለን። እዛ ወደ ኢድ መስገጃ ቦታ ያው ቤተሰብ ተሰባስቦ ይኬዳል። የኢድ ሰላት በጠዋት ሜዳ ላይ ሁሉም ሙስሊም ተሰብስቦ የበዓሉን ስግደት ይሰግዳል። ይሄ ምንድነው የሚያሳየው? አንድነትን ያሳያል። ማጠነካከርን ያሳያል። ሰው ጋር መተዋወቅን ምንድነው አንዱ ከሌላው ጋር የሚጎለው ነገር ምንድን ነው ያለውን የመረዳዳትን ሁኔታ መንፈስ ያመጣል። ስለዚህ የሙስሊሞች አንዱ የእስልምናችን አንዱ ልዩ ባህሪ ምንድን ነው? ሰዎች እንዲገናኙ ይፈልጋል። ለምሳሌ በቀን ውስጥ አምስት ጊዜ ሰላት ሲሰገድ፣ በተለይ ወንዶች መስጊድ ውስጥ እንዲሰግዱ ነው የሚታዘዘው። ለምን? አንድ ጎረቤት ያሉ ሰዎች አምስት ጊዜ በቀን ይገናኛሉ። ኢኮኖሚያዊ ችግራቸውን ማህበራዊ ችግራቸውን እንዲተዋወቁ እርስ በርሳቸው እድል ይፈጥራል ማለት ነው። ከዛ አልፎ ደግሞ በሳምንት አንድ ቀን ጁሙዓ ቀን ደግሞ ሰፋ ያለ ከሌላም ሰፈር ያለ ሰው በትንንሽ መስጊዶች ላይ መስገድ አይፈቀድም። የጁምአን ሰላት በትልልቅ መስጊዶች ላይ እንዲሰግድ ይደረጋል። ስለዚህ በሰፊው ደግሞ የበለጠ በሳምንት አንድ ቀን ደግሞ ይገናኛል ማለት ነው። ከዛ ያለፈ ደግሞ በዓመት ኢድ ቀን ላይ የአገሩ የአካባቢው ሰው ሜዳ ላይ ወጥቶ ደግሞ በሰፊው አብሮ ሲሰግድ ትልቅ ትስስር ይፈጥራል። ከዛ አልፎ ደግሞ የሀጅ ቀን ላይ ደግሞ የዓለም ሙስሊሞች የሚገናኙበት ትልቅ መድረክ አለ ማለት ነው። እነዚህ መድረኮች ትልቅ የማህበራዊ ኢኮኖሚያዊ ያሉትን ችግሮች የመወያያ የመነጋገሪያ ትልልቅ መድረኮችና መፍትሄ የማስቀመጫ መድረኮችም ናቸው ማለት ነው። ስለዚህ ኢደል ፊጥርም አንዱ ይሄ የመገናኛ በዓል ነው። ከዛ በኋላ ኢድ ሰላት ይሰገዳል። ሰገደ በኋላ ሁሉም ወደ ቤቱ ተመልሶ ከቤተሰቦቹ ጋር ከወዳጆቹ ጋር ያንን የኢድን ቀን ያሳልፋል ማለት ነው። ስለዚህ ኢደል ፊጥር አንድ ቀን ብቻ ነው የሚከበረው። የኢደል ፊጥር ሲሆን አንድ ቀን ብቻ ነው ኢደል አድሃ ሲሆን ግን ኢዱ ቀን አንድ ቀን አለ። ከዛ በኋላ ደግሞ ሶስት ቀኖች ይጨመሩለታል። ወደ አራት ቀን ይሆናል ማለት ነው ኢደል አድሃ። ኢደል ፊጥር ግን አንድ ቀን የፈሰክንበት ጾመን ከሚቀጥለው ቀን ላይ ያለችው አንድ ቀን ብቻ ናት የምትከበረው ማለት ነው። በሌላ በኩል አብዛኛው ሺያ ሙስሊም በሚኖርባት ኢራን የረመዳን ወር መጀመሪያና ማብቂያ ቀን የሚወሰነው ጨረቃ በዓይን ከታየች በኋላ ቢሆንም ቁርጥ ያለው ቀን የሚወሰነው ግን በመንግስት ነው። በኢራቅ ደግሞ የኢራኑም የሳውዲውም ሥርዓት ጎን ለጎን ተግባራዊ ይሆናል። የሺያ ሙስሊሞች ተጽዕኖ ፈጣሪ የእስልምና ሃይማኖት መሪ የሆኑት የአያቶላ አሊ አልሲስታኒን መግለጫ የሚጠብቁ ሲሆን አነስተኛ ቁጥር ያላቸው የሱኒ ሙስሊሞች ደግሞ የራሳቸው የሃይማኖት መሪዎች የሚሉትን ይሰማሉ። ቱርክ ደግሞ የረመዳን መጀመሪያና መጨረሻ ቀንን የምትለየው የሥነ ከዋክብት ስሌትን መሠረት በማድረግ ነው። በአውሮፓ የሚገኙ ሙስሊሞች ደግሞ አብዛኛውን ጊዜ በአካባቢያቸው ያሉ የሃይማኖት መሪዎችን ትእዛዝ ይጠባበቃሉ። የኢድ አከባበር ስነ ስርዓት እንግዲህ የተለያዩ እንከኖች ያሉት ዋናው ሶላ ስግደቱ ነው። ከስግደቱ በፊት ግን ቅድመ ሁኔታዎች አሉ፣ ቅድመ ዝግጅቶች አሉ። የመጀመሪያው ምንድነው? ሰደቀተል ፊጥር መስጠት ነው። ሰደቀተል ፊጥር ማለት ለድሆች የሚሰጥ ምጽዋት ነው። አላማው ሁለት ነው። አንደኛ ጾም ላይ የተከሰቱ እንከኖችን ለመጠገን፣ ሁለተኛ ደግሞ ድሆች በዒዱ ቀን በበዓሉ ቀን ቆዝመው እንዳይውሉ፣ አዝነው እንዳይውሉ፣ ሌላው እየበላ እነሱ ተርበው፣ ሌላው ለብሶ እነሱ ታርዘው እንዳይውሉ ለማድረግ የሚሰጥ ስጦታ ነው። ያው የራሱ የሆነ ስሌት አለው። በቤተሰብ አባላት ልክ ነው ስጦታው የሚሰጠው ማለት ነው። ሁለተኛው ዝግጅት ገላን መታጠብ እና ጥሩ ወይንም የክት የሚለውን እንደየአቅሙ ሰው የራሱን የግል የክት ልብሱን እንዲለብስ ንጽህናውን እንዲጠብቅ ሽቶ እንዲያደርግ ይታዘዛል ነቢዩ ሙሐመድ በጣም ያማረ ልብሳቸውን በዒድ ቀን ይለብሱ ነበረ። ይሄ አርአያነት ከሳቸው ነው የተወሰደው። ሌላ አንድ የነቢዩ ሙሐመድ ባልደረባ ምን ይላሉ? አመረና ረሱሉ ላ ስ ላ ስለም ፊዒደይኒ በዒዶች ቀን ነቢዩ አዘውናል፣ በጣም ጥሩ ልብሶችን እንድንለብስ፣ ጥሩ ሽቶ እንድናደርግና ንጽህናችንን ጠብቀን ወደ መስገጃ ቦታ እንድንሄድ አዘውናል ብለዋል። ስለዚህ ሁለተኛው ዝግጅት ይሄ ነው። ሶስተኛ በዒደልፊጥር ጊዜ የሆነ ነገር በባዶ ሆድ አይወጣም። የሆነ ነገር መቀመስ አለበት። አንድ ተምር፣ ሁለት ተምር፣ ሶስት ተምር ሊሆን ይችላል፣ ወይም ሌላ ጣፋጭ ነገር ሊሆን ይችላል ወይ የሆነ ነገር ቀምሰው ነው መውጣት ያለበት። በኢደል አድሃ ጊዜ ግን ሳይበሉ ነው የሚወጣው እና ሶስተኛው ዝግጅት ምንድን ነው? የሆነ ነገር መቅመስ ያስፈልጋል ማለት ነው። ነቢዩ መሐመድ ቤታቸውን ከመልቀቃቸው በፊት ወደ ሶላት፣ ወደ ስግደቱ ሁሌም ሶስት ተምሮችን ይበሉ እንደነበር አሕመድና ቡኻሪ የተባሉ ሊቃውንት፣ የእሳቸውን ታሪክና ትውፊት የሚከታተሉ ሊቃውንት ዘግበውታል ማለት ነው። ሌላ ከዚህ ቀጥሎ የሚደረገው ምንድን ነው? ስግደት ነው። ስግደቱ ያው ሜዳ ላይ ነው የሚደረገው በአብዛኛው ከተቻለ ሕዝቡ የሚችል ከሆነ በአንድ ሜዳ ላይ ካልሆነ፣ ግን በየአካባቢው ባለው ሜዳ ወይም ደግሞ የመስጊድ ግቢ ላይ ይደረጋልና በዛ መልኩ ስግደቶቹ ይፈጸማሉ። ስግደቱ ከተለይ በየዕለቱ ከሚከወኑ ስግደቶች የተለየ ባህሪ ያለው በዚህ ስግደት ሕፃናትና ልጆች ልጆች፣ ሴቶች፣ ሕፃናት ሁሉም የቤተሰብ አባል እንዲሳተፉ ይጠበቃል ይፈለጋልም። ይሄ በጣም የሚወደድና የሚበረታታ ነገር ነው። ከዒድ ሶላት በኋላ ከተሰገደ በኋላ ሁጥባ ማድመጥ፣ ኢማሙ ንግግር ያደርጋሉ፣ ሁጥባ ይባላል እሱ ዕለቱን በተመለከተ መረራራትን፣ ፍቅርን፣ አብሮነትን በተመለከተ ሰበካ ይደረጋል፣ ሁጥባ ይደረጋል። በአረበኛና በአማርኛ እሱን ማድመጥ ወይም በአረበኛ ብቻ ወይም ደግሞ በየአካባቢው ቋንቋዎችም ጭምር ሊደረግ ይችላል። እሱን የማድመጥ የውዴታ ግዴታ አለበት ሰው ሁኔታዎች የሚያመቹ ከሆነ ማድመጥ ይኖርበታል ማለት ነው። ተክቢራ ማድረግ አለን አላሁ አክባር እየተባለ አላህ ትልቅ ነው የሚባሉ የዒድ ተክቢራዎች አሉ። እሱን ያደርጋሉ። ከአላህ የበለጠ ሌላ ትልቅ ነገር የለም ከሁሉም የላቀው እሱ ነው የሚል መልእክት ያላቸውን ተክቢራዎች ማድረግ የዒዱ የበዓል አከባበሩ አንድ አካል ነው። ሌላ ከዒድ ከተመለሱ በኋላ ግብዣ፣ ዚያራ ዚያራ ዘመድ መጠየቅ ዘመድ ወዳጅ ጎረቤት መጠየቅ እና መገባበዝ የበዓሉ አንዱ ስነስርዓት ነው። ቤተሰብን ማስደሰት በልብስ በምግብ በተለያዩ ነገሮች ቤተሰብ ዘና ብሎ እንዲውል ተደስቶ እንዲውል ማድረግም የበዓሉ አንዱ አካል ነው። ሌላ መጫወት የመዝናናት የመጫወት ቀን ነው፣ የዛን ቀን ከዚህ የተነሳ ጾም ክልክል ነው፣ መጾም ክልክል ነው፣ ሐራም ነው፣ በዛን ቀን መጾም ማለት ነው። ከመንፈሳዊውን ባሻገር ኢኮኖሚያዊ ማህበራዊ እንትኖች አሉት፣ ጥቅሞች አሉት። መንፈሳዊ ጉዳዩን በተመለከተ ከወንድሞች ጋር እንድትተዋወቅ እንድትተሳሰር ያደርገሃል። ጸሎት ስታደርግ ነው የምትለው ረመዳን ሰላሳ ቀን ጹመሃል ወይም ሀያ ዘጠኝ ቀን ጹመሃል። ከዛ በኋላ ደግሞ ስግደቶች ስሰግድ ቆይተሃል። መጨረሻ ላይ በእስልምና አስተምህሮ መሰረት የመጨረሻ የኢድ ሰላት ሲሰገድ ጌታችን ጥሩ የሰሩ ሰዎችን ከሰዓት ነፃ የሚልበት አዋጅ የሚወጣበት ቀን ነው፣ የኢድ ቀን ማለት ነው። ስለዚህ ይሄ የኢድ ቀን ሌላው ቀርቶ ሴቶች ሰላት የማይሰግዱ ሴቶች፣ በእስልምና ያው ሰላት ለመስገድ ንጽህና ወሳኝ ነው። አንዲት ሴት ሀይድ ላይ ወይም የወር አበባ ላይ ከሆነች ሰላት አትሰግድም፣ እስከምትጠራ ድረስ ትጠብቃለች ማለት ነው። ቁርአን አትቀራም፣ ቁርአን አይነካም፣ ንጹህ እስከምትሆን ድረስ ወር አበባዋል እጅ ሴት እንኳን ብትሆን የኢድ መስገጃ ላይ ትውጣ ይላል መውጣት አለባቸው የኢድባት ስግድም ከሙስሊሞች ጋር በዚህ ቀን ላይ መውጣት አለባት አብረዋል ስለዚህ የኢድ ቀን ትልቅ የሆነ መንፈሳዊ በረከቶች የሚገኙበት ቦታ ስለሆነ በዚህ በበዓሉ ቀን ላይ ህፃናቶች ልጆች ትልቅ ትንሽ ሳይባል ሁሉም ተሰባስቦ የሚወጣበት ትልቅ ቦታ ነው። ከዛ በተጨማሪ ይሄ ኢደል ፊጥር የሚባለው ትልቅ የሆነ እንደዚሁ የሚሰራ በጎ ተግባር አለበት። የኢዱ ቀን ነገ ነው ከተባለ ጊዜ ጀምሮ እያንዳንዱ ሙስሊም ላይ ግዴታ የሚሆን ነገር አለ። ያ ምንድን ነው? ዘካተል ፊጥር የሚባል ነገር። ዘካተል ፊጥር ብሎ ማለት እያንዳንዱ ሰው ካለው ከቀን ጉርሻው ላይ ቀንሶ ለተቸገሩ ሰዎች የመስጠት 2.5 ኪሎ ከዱቄት ወይንም ደግሞ ከስንዴ ወይንም ደግሞ ዋጋቸው ተተምኖ በእነሱ ለአንድ ሰው ግዴታ ይሆናል። አንድ ሰው ሰባት ቤተሰብ ካለው በሰባቱ ቤተሰብ በእያንዳንዱ 2.5 2.5 ይሄን የማውጣት ግዴታ አለበት። ይሄን ካላደረገ ጾሙ ጎደሎ ይሆናል። ትልቁ ደስ የሚለው የኢደል ፊጥር አንዱ ምንድነው። ኢዱ ቀን ላይ ማንም ሰው ተርቦ የሚበላው ነገር ሳያገኝ ተቸግሮ እንዳያልፍ ይደነግጋል ማለት ነው። ይሄ የተደነገገበት ምክንያት የኢድ ቀን ነው፣ የደስታ ቀን ነው። ሁሉም ሰው መደሰት አለበት። ስለዚህ አንድ ሰው የቀን ጉርስ ካለው ያንን የኢዱን ቀን በልቶ ለራሱና ለቤተሰቦቹ በልቶ የሚተርፈው ነገር ካለ ያ ሰው ላይ ግዴታ ሆኗል። ማንም ሰው ከራሱና ከቤተሰቦቹ ቀለብ የሚተርፍ የኢድ ቀን ቀለብ የኢድ ቅማታና የቀድቀን ቀኗን ዋዜማውንና ቀኑን ማለት ነው፣ የሚያውለው ቀለብ ያለው ሰው ላይ ሁሉ ግዴታ ይሆንበታል። ስለዚህ አብዛኛው ሰው ግዴታ ሆኖበታል ማለት ነው ሁለት ነጥብ አምስት በእያንዳንዱ ቤተሰብ። ሌላው ቀርቶ እርጉዝ ሆድ ውስጥ ያለ ሕፃን ልጅ ለሱም ቢወጣለት ይሄ ሰደቃ እሱን ታሳቢ ተደርጎም ቢወጣ በላጭ ነው ብለው የእስልምና ምሁራኖች ያስተምራሉ ማለት ነው። ስለዚህ የኢዳል ፊጥር በዓል ሰዎች ጋር ተካፍለን፣ ተጋግዘን የምናሳልፈው በጣም የተከበረ ትልቅ በዓል ነው ማለት ነው። የኢዳል ፈጥር በዓል የእስልምና እምነት ተከታይ በሚበዙባቸው ሀገራት በተለምዶ ለሶስት ቀናት የሚከበር ሲሆን እንደየሀገራቱ የበዓላቱ ቀናት ቁጥር ሊለያይ ይችላል። ህዝበ ሙስሊሙ ጎህ ሲቀድ በሚደረገው የጋራ የሰላት ስነስርዓት ላይ በመሳተፍ የመጀመሪያው ቀን የኢድ አከባበር ስርዓትን ይጀምራል። ይህ ልዩ በዓል ጣፋጭ ኢድ በመባል በብዛት የሚታወቅ ሲሆን በተለይም በመካከለኛው ምስራቅ ከኢድ ሶላት በፊት ጣፋጭ መብላት የተለመደ ነው። በተለይም በእነዚህ አካባቢዎች ከቴምርና ሌሎች ጣፋጭ ነገሮች የተሰሩ ማሙል በመባል የሚታወቁ ብስኩቶችን መመገብ የተለመደ ነገር ነው። ዒደል ፊጥር ላይ ግን ለአንድ ቀን ይከበርና በበነጋታው ለስድስት ቀን የሚጾም ሸዋል የሚባል ጾም አለ። እሱ ይገባል ወዲያውኑ። አብዛኛው ሰው አክቹዋሊ ማዘግየትም ወዲያው መጾምም ይቻላል ብቻ በወሩ ውስጥ ስድስቱን ቀን መጾም ነው አስፈላጊ የሚሆነው። አብዛኛው ሰው ግን ዒዱን አንድ ቀን ከዋለ በኋላ የበዓሉን ቀን ከዋለ በኋላ በበነጋታው ያንን ጾም ይጀምራል ማለት ነው። ስለዚህ የዒደል ፊጥር በዓል የሚከበርበት ቀን ለአንድ ቀን ያክል ብቻ ነው። ዒደል አድሓ ሲሆን ደግሞ ዒደል አድሓ የሚባለው በዓል ላይ ደግሞ ለአራት ቀናት ይከበራል ማለት ነው። በአብዛኞቹ ሀገራት አብዛኛውን ጊዜ ሙስሊሞች የዒድ ቀንን ጣፋጭ ነገሮችን በመያዝ ከቤት ቤት እየተዘዋወሩ ዘመዶቻቸውንና ጎረቤቶቻቸውን በመጠየቅ ያሳልፋሉ። ሕጻናት ልጆችም አዲስ ልብስ ለብሰው ስጦታ እየተቀበሉ በዓሉን ተደስተው ያሳልፋሉ። በኢድ አልፈጥር ዕለት ሰዎች የበዓል መልካም ምኞት መግለጫዎቻቸውን በተለያየ መልኩ የሚገልጹ ሲሆን በብዛት በጥቅም ላይ ከሚውሉት የመልካም ምኞት መግለጫዎች ውስጥ ግን ኢድ ሙባረክ፣ የተባረከ ኢድ ወይም ኢድ ሰኢድ፣ መልካም ኢድ የሚሉት ተወዳጅና በስፋት ጥቅም ላይ የሚውሉ ናቸው።